ሰላም ጤና ይስጥልን ክቡራን ክቡራት ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው። እስከ ፍጻሜው አብራችን ቆዩ። ቬንዙዌላ ትራምፕ የአየር ክልሏን ለመዝጋት ያስተላለፉትን ማስጠንቀቂያ የቅኝ ገዢዎች ማስፈራሪያ ስትል ገለጸች። ቬንዙዌላ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገሪቱ ዙሪያ ያለውን የአየር ክልል ዝግ እንዲሆን ከተናገሩ በኋላ የቅኝ ገዢዎች ማስፈራሪያን እየተጠቀሙ ነው ስትል ከሰሰች። የሀገሪቱ የውጭ ጉዳይ ሚኒስቴር የትራምፕን አስተያየቶች በቬንዙዌላ ሕዝብ ላይ ሌላ ከልክ ያለፈ፣ ሕገ ወጥና ፍትሃዊ ያልሆነ ጥቃት ሲሉ ጠርተውታል። አሜሪካ የሌላ ሀገርን የአየር ክልል በሕጋዊ መንገድ የመዝጋት ስልጣን የላትም። የትራምፕ የማህበራዊ ሚዲያ ልጥፍ የጉዞ አለመረጋጋትን ሊያስከትልና አየር መንገዶችን በአካባቢው እንዳይንቀሳቀሱ ሊያደርግ ይችላል አሜሪካ ወታደሮቿን የአደንዛዥ ዕፅ ዝውውርን ለመዋጋት በሚል ወደ ካሪቢያን ባህር አስጠግታለች የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ የአሜሪካን የአደንዛዥ ዕፅ ዝውውር ለመግታት የሚል ምክንያት ውድቅ አድርገውታል ከዚያ ይልቅ አሜሪካ ጦሯን እያስጠጋች ያለችው እርሳቸውን ከስልጣን ለማስወገድ የሚደረግ ሙከራ ነው ብለዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ለሁሉም አየር መንገዶች፣ አብራሪዎች፣ ለዕፅ እና ሕገ ወጥ የሰዎች አዘዋዋሪዎቹ በቬንዙዌላ እና አካባቢ ያለው አየር ክልል በሙሉ ስለሚዘጋ ጥንቃቄ አድርጉ ሲሉ ጽፈዋል። ዋይት ሀውስ፣ ቢቢሲ ላቀረበው ጥያቄ ወደ አሁኑ ምላሽ አልሰጠም። ትራምፕ ዛቻውን እያጠናከሩ ሲሄዱ የዲሞክራቲክ እና የሪፐብሊካኑ የአሜሪካ ኮንግረስ አባላት ፕሬዚዳንቱ የሕግ አውጪውን ይሁንታ ባለማግኘታቸው ቁጣቸውን ገልጸዋል። ፕሬዚዳንት ትራምፕ በቬንዙዌላ ላይ የፈጸሟቸው ግዴለሽ ድርጊቶች አሜሪካን ወደ ሌላ ውድ የሆነ የውጭ ጦርነት እየገፋ ነው ሲሉም ዴሞክራቱ ሴናተር ቻክ ሹመር እሁድ ዕለት በኤክስ ገጻቸው ላይ ጽፏል። በሕገ መንግሥታቸው መሰረት ጦርነት የማወጅ ብቸኛ ስልጣን ያለው ኮንግረስ ነው ሲሉም አክለዋል። እስከ ቅርብ ጊዜ ድረስ የትራምፕ አጋር የነበሩት የሪፑብሊካኑ ተወካይ ማርጀር ቴይለር ግሪን ጦርነት የማወጅ ብቸኛ ስልጣን የኮንግረስ ነው ብለዋል። የትራምፕ አስተያየቶች የተሰጡት የአሜሪካ የፌዴራል አቪዬሽን አስተዳደር ኤፍኤ አየር መንገዶችን በቬንዙዌላ እና አካባቢዋ የጨመረውን ወታደራዊ እንቅስቃሴ በተመለከተ ካስጠነቀቀ ከጥቂት ቀናት በኋላ ነው። የቬንዙዌላ የውጭ ጉዳይ ሚኒስቴር ቅዳሜ ዕለት ባወጣው መግለጫ አሜሪካ ወደ ቬንዙዌላ የምትመልሳቸውን ስደተኞች የያዙ በረራዎችን በአንድ ወገን ማስቆሙን ተናግሯል። በቀጥታ ዓለም አቀፍ ማህበረሰብ፣ የዓለም ሉዓላዊ መንግስታት፣ የተባበሩት መንግስታት እና የሚመለከታቸው ባለ ብዙ ወገን ድርጅቶች ይህንን ኢሞራላዊ የጥቃት ተግባር በጥቅ እንዲቃወሙ ጥሪ እናቀርባለን ብሏል። እንዲሁም ቅዳሜ ዕለት የቬንዙዌላ ጦር በባህር ዳርቻ አካባቢዎች ልምምዶችን አካሂዷል። የመንግስት ቴሌቪዥን የአየር መቃወሚያዎች፣ የጦር መሳሪያዎችና ሌሎች መድፎች ወደ ስፍራ እየተንቀሳቀሱ መሆኑንም አሳይቷል። አሜሪካ በዓለም ላይ ትልቁን የጦር መርከብ ዩኤስኤስ ጄራልድ አር ፎርድ ወደ 15 ሺህ የሚጠጉ ወታደሮችን ከቬንዙዌላ በቅርብ ርቀት ላይ አሰማርታለች። አሜሪካ እንደ አውሮፓውያን አቆጣጠር በ1989 ፓናማን ከወረረች ወዲህ በአካባቢ ያደረገችው ግዙፍ ወታደራዊ ስምሪት ሲሆን ስበቡም ያደንዛዥ ዝውውር ለመዋጋት እንደሆነ በተደጋጋሚ ትናገራለች። ትራምፕ ሐሙስ ዕለት የቬንዙዌላ የዕፅ ዝውውርን ለመቅጣት በመሬት የሚደረጉ የአሜሪካ ጥረቶች በቅርቡ እንደሚጀምሩ አስጠንቅቀዋል። የአሜሪካ ኃይሎች አደንዛዥ ዕፆችን እንዲይዙ በተናገሩት ጀልባዎች ላይ ቢያንስ 21 ጥቃቶች ፈጽመዋል። ይህም ከ80 በላይ ሰዎችን ገድሏል። ሆኖም አሜሪካ ጀልባዎችን አደንዛዥ ዕፆችን እንዲያዙ የሚያሳይ ማስረጃ አላቀረበም። የቬንዙዌላ መንግስት የአሜሪካ እርምጃ አላማ ባለፈው ዓመት በቬንዙዌላ ተቃዋሚዎችና በብዙ የውጭ ሀገራት ተጭበርብሯል የተባለውን ምርጫ ያሸነፉት ማድሮን ከስልጣን ማስወገድ እንደሆነም ያምናል።